ኪሎ ለመቀነስ ጂም ሄጅ ይሰራሉ። እሺ፣ ጂም ሄጅ ሰርቼ ግን ወጥቼ የምበላው ምግብ ምንድን ነው? ወደ አልጋ ከመሄዴ በፊት ምንድን ነው ሀሳቤ ውስጥ ያለው? በአሁን ጊዜ ብዙ ጊዜ ዜና ወይ አዳምጠን እንተኛለን፣ ወይ ስልካችን ላይ እያየን እንተኛለን። ሰውነቴን፣ ኢሞሽኔን ስሜቴን ማለት ነው፣ አስተሳሰቤ የት ጋ ነው? በቃ ሶስቱን በደንብ እያገናኘን ማየት መጀመር አለብን። ትንፋሽን አነሳን፣ አስተሳሰብን አነሳን። ይሄ ሁሉ እንግዲህ ከጤና ጋር እንግዲህ መያያዙንም አሁን እኔም ያው በሂደት አድገን ብዙን በበሽ ነው የምትረጁ ያው ከታች ይዘ ነው ስለማንመጣ፣ ብዙ ሰዎች አሁን እንቅልፍ እጦት አለብኝ ና ሜላቶኒንን እንደ ሰፕሊመንት ይወስዳሉ። ምክንያቱም ሰውነታችን ማመንጨት ስለማይችል፣ ምክንያቱም አልገባውማ ቤቢ እንኳን ደህና መጣሽ። ቴንክ ዩ ፎር ሀቢ ሁለንተናዊ ጤና ምንድን ነው ከሚለው ነው የምንነሳ። ምን ማለት ነው? ብዙ ጊዜ ያው ጤንነት ስንል ራሳችንን ለያይተን እናየዋለን። ለም ፊዚክል የሰውነት ጤናነት አለ ሜንታል ሄልዝ እንላለን። ግን እኛ የተለያየን ፍጡሮች አይደለንም አንድ ነን እና ይህንን ሁለንተናዊነት ማየት ማለት ነው እዚህ ስሜታችንን መመልከት አስተሳሰባችን፣ ሀሳባችን የት ነው ያለው፣ ሰውነታችንስ? ሰውነታችን ደግሞ ስንል መስሎቻችን ኦርጋኖቻችን ብቻ ሳይሆኑ ግላንድ አለን ሆርሞን አለን እነዛን ሁሉ ያጠቃለለ ነገር ነው፣ እና አንዱ ደግሞ አንዱን አፌክት የሚያደርግ ነገር ነው። ስለዚህ ይህንን ሁሉ ሁሉንም እንደ ሁለንተናዊ ስለሆንም እንደዛም ማርገን ማየት መጀመር አለብን ራሳችንን። ስለዚህ ሙሉ ሁለንተናዊ ጤንነቴን እንዴት ነው የምጠብቀው የሚለው መመልከት መጀመር አለብን። እስከ መጨረሻ ድረስ መግፋት የለብንም። ይሄም ሰውነታችንን ሀሳባችን ሰውነታችንን እንዴት ኢንፍሉዌንስ ያደርገዋል፣ ስሜታችን እንዴት ኢንፍሉዌንስ ያደርገናል፣ ሁሉም የተያያዘ መሆኑ ከገባን አንዴ ሲገባን አዌርነስ የምንለው ነገር አለ እሱ ከመጣ ሁሉም ነገር ላይ መጠንቀቅና ሁሉንም ደግሞ መጠበቅ እንጀምራለን ማለት ነው። መጀመሪያ የሚመጣው አዌርነሱ ነው እውቀቱ ነው። የኛ ኃላፊነት ነው አደል እያንዳንዳችን ይህንን መጠበቅ። ስንታመም ነው የምናውቀው ይመስለኛል፣ ዋጋውንም ከልጅነትም ደግሞ ምን እንዴት አድርገን እንደምንጠብቅ ያው አበላላችንም እንዳልሹ አሳሰባችን ሰውነታችንን ይነካዋል የሚለውን ግንኙነቱንም እንኳን እኛ ለነገሩ አደጉም የምንላቸው ሀገራትም ይሄንን ገና እየተረዱ ገና አሁን ነው እየተመለከቱት ያሉት። ስለዚህ ልናረግ የምንችላቸው ነገሮች አሉ በቀን ተቀን ውሏችን ውስጥ እነዚህን ሊያግዙ የሚችሉ ሊያግዙ ይህንን ሲስተም ሊያግዙ የሚችሉ ነገሮች፣ ስለዚህ እስቲ እናንሳቸው። ምን ማድረግ እንችላለን የቀን ተቀን ውሏችን ውስጥ? ጠዋት እንግዲህ ስንነሳ ማለት ነው ከእንቅልፋችን መጀመሪያ ብዙ ጊዜ ምንድን ነው እንትን ብለው መጀመሪያ ስንነሳ አይናችንን ስንከፍት አንድ ሀሳብ አለ። ብዙ ጊዜ ሁሉ ጊዜ በተደጋጋሚ የምናስበው ሀሳብ አለ። አንመለከተው በአላርም ሊሆን ይችላል የምንነሳው ዝም ብለንም ሊሆን ይችላል የምንነሳው እና ልክ ስንነሳ ምንድን ነው የምናደርገው? ምንድ መጀመሪያው ሀሳባችን ምንድን ነው ብዙ ጊዜ ተማሪዎቼን ወይንም እንደዚህ ትሬኒንግ ላይ ስጠይቅ ምንድን ነው ሀሳባችሁ የነበረው ስላቸው፣ ስለ ቀኑ ነው የሚያስቡት። እንትን መሄድ ያለብኝ ቦታ ይሄ ነው፣ እንትን ማድረግ ያለብኝ ኦቶኖ፣ ቶሎ ተነስቼን ማድረግ አለብኝ አሁን። ሶ ኦልሬዲ ልክ ስንነሳ ሀሳባችን ቀን ውስጥ ይገባል። ስለዚህ ሰዓት የለኝም ይህን ይህን አድርጌ ይህን ማድረግ አለብኝ የሚለው ነገር ውስጥ ነው የምንገባው። እዚህ ፈርስት ቲንግ ስነሳ ሀሳቤ እስትዬት ላይ ነው ብዬ ልመልከተው። ደህና አደርኩኝ፣ አዲስ ቀን ነው። ይህንን ይህን አንመለከትም። ዛሬ ጠዋት ከእንቅልፍ ያልተነሳ ሰው ስንት አለ? ቀኔን በምን አይነት ሁኔታ ነው የምጀምረው? መጀመሪያ በሀሳብ ደረጃ በምን አይነት ሁኔታ ጀመርኩት ቀኔን? እሱን በመመልከት መጀመር እንችላለን። ዝም ብሎ በሩቲን ተነስቼ ወጥ ቤት ሄጄ መጀመሪያ ሻይ ላፍላ ወይ ቡና ወይ እንትን ማድረግ አለብኝ ሳይሆን እስቲ ቀስ ልበልና ለሚ ሲንክ ባውት ምን ላይ ነው ያለሁት። በሳይንስ እንትን ስንለው ብሬን ዌቫችን ከእንቅልፍ ብሬን ዌቭ ሲወጣ ዴልታ ውስጥ ነው የምንገባውና ከዛ ሲወጣ ቴታ ምናምን ይልን። አይናችንን ስንከፍት ብርሃን አይናችን ሲገባ ሰውነታችን ውስጥ የሚረጩ ሆርሞኖች አሉ፣ እኛን የሚያነቃቁ እነሱ ሲንትን ሲሉ ሲረጩ ሰውነታችን ኦልሬዲ ማይንድ ብሬን ዌቫችን ወደ ቤታ ስቴት መግባት ይጀምራል። አዌርነሱ ወደ ውጭ ይወጣል። ስለዚህ ከዛ ሰዓት ጀምሮ የምናየው ነገር በሙሉ በሴንሳችን ከውጭ ያለውን ነገር ነው ፐርሲቭ የምናደርገው ምን ሆነ እንትን ነው እንትን ነው እንጂ ወደ ውስጥ አንገባም። ስለዚህ ከመውጣታችን በፊት መጀመሪያ ወደ ውስጣችን ገብተን ቀኔን ምንድን ነው ቀኔ? መጀመሪያ ቀኔን በማመስገን መጀመር እችላለሁ። ዛሬ እቺ ትንፋሽ ስለተሰጠችኝ ስለተነሳው፣ ከዛ ደግሞ ቀኑን ምን ሁዱ አይ ዋንት ቱ ቢ ኢን ደ ማንን መሆን ነው የምፈልገው። ምክንያቱም ኢንቴንሽን ሴት ካላደረግንለት ቀኑን አይ ካን ቢ ሁ ኤቨር አይ ዋንት ቱ ቢ፣ ምንም ራሴንም ራሴን ተጠያቂም አላደርገውም ስለዚህ ያችን ሰዓት መውሰዷ ጥሩ ናት ብያገም ጀምራለሁኝ ለእኔ ጤንነት ሲባል ይሄን ሁሉ ያጠቃለን ነገር ስለሆነ ነው ከዛ ደግሞ ካልጋይ ወጥቼ ከዛ ይሄን ሰውነት ደግሞ ፊዚከሉን መመልከት ጀምራለሁኝ ቁርስ እበላለው አልበላም እንዴት ነው የማደርገው ስለዚህ ሁል ጊዜ አሁን ስንመለከት፣ እኔ አየርቬዲክ ፕራክቲሽነር ነኝ። አየርቬዳ ማለት የጤንነት ትምህርት ማለት ነው። እና እዛ ላይ ስንመለከት ምንድን ነው፣ እኛ ዶክተሮች አይደለንም። ሶ ለምሳሌ ኦሬንጁስ ቫይታሚን ሲ ያለው ቫይታሚን ሲ ለዚህ ነው ጥቅሙ ምናምን ሳይሆን፣ ብዙ ጊዜ ምን የምንበላቸውን ነገሮች በእንትን ነው የምናየው ሞቃቶች ናቸው፣ ቀዝቃዞች ናቸው፣ ጣዕማቸው ስዊት ነው ወይንስ መራራ ነው፣ ጨዋማ ነው በሚለው ነው የምናያቸው። እና እኛ ሁል ጊዜ ጥሩ ነው ከተባልን በቃ ጥሩ ነው። ስለዚህ አሁን ለምሳሌ ጠዋት ተነስቼ አዲስ አበባ ውስጥ ካለሁኝ ቀዝቃዛ ነው ብዙ ጊዜ ጠዋት ላይ ስለዚህ በብርድ ላይ ሆኜ እየቀዘቀዘኝ ተነስቼ ከፍሪጅ ውስጥ አውጥቼ ወይም ቀዝቃዛ ነገር ብጠጣ መጠጣት ጠዋት ጥሩ ነው ባዶ ሆድ ምናምን ተብሎ ብጠጣ ያ ነገር እኔን ሞር ያቀዘቅዘኛል እንጂ አያሞቀኝም። ስለዚህ ማየት አለብን አካባቢያችንንም መምሰል አለብን። እዚህ ለዚህ ነው አሁን ሁለንተናዊ እያለን ስንሄድ እኛም ብቻ ሳይሆን አየሩንም እየተመለከትን ነው፣ ያላዩን ክላይሜት እያየን ነው። አዲስ አበባ በጣም ከፍተኛ ቦታ ላይ ናት ያለችው። ደረቅ ነው፣ ሞይስት አይደለም ያል፣ ሂሚዲቲ የለውም። ስለዚህ ቀዘቃዜ ነው ደረቅ ነው። ስለዚህ ምንድን ነው ያንን ባላንስ ሊያደርግልኝ የሚችለው ነገር የምጠጣው ወደ ውስጥ የማስገባው ብዬ እመለከታለሁኝ ማለት ነው። ስለዚህ የምጠጣው ነገር ሙቅ ነገር መሆን አለበት። በዛ ሰዓት እኔን ሙቀት የሚሰጠኝ ነገር መሆን አለበት። ዌራስ አሁን አንድ ሰው ኬንያ ሞንባሳ ቢሆን የሚኖረው ሙቀት ነው። ስለዚህ ጧት ተነስቶ ኮኮነት ወተር ቢጠጣ ኮኮነት ያቀዘቅዝሻል። ያንን ሙቀት ባላንስ ያደርግልሻል። ስለዚህ ሁሉን ነገር ባላንስ በማድረግ ላይ ነው። አንዱን በመተው በፍጹም አልበላም ይሄን አልጠጣም ብዬ በመተው ሳይሆን ባላንሴን እንዴት ነው የማገኘው በማለት ይጀምራል ማለት ነው። ስለዚህ አሁን የምመገበው ምግብ እያየሁ እመጣለሁ። ስመገብስ ግን ቁጭ ብዬ ምግቤን እየበላሁኝ ሀሳቤ የት ነው ያለው? ስለዚህ ስለዚህ ስቲል ወደ ቀኔ ከሆነ የሚሄደው እኔ ሰውነቴ ውስጥ የምረጨው ኬሚካል ምን ይላል ሳይንሱ። እኛ አሁን አንድ ውሻ ወይንም ነብር ወይ የሆነ ነገር መቶ ቢመጣብን ምን ደነግጠው ድንጋጤ አላለም፣ መሮጥ አለብኝ ወይንም እዛው ግብግብ እፈጥራለሁኝ እኛ ያን ያ ፍርሃትና ያ ቴንሽን ያንትን ለማይንዳችን ስራ ኖሮብኝ ይህን ስራ ጨርሼ ምናምን የሚለው እንትን ሀሳብ እኩል ቫይብሬሽን ነው። ስለዚህ ለሰውነቴ ውሻ ሊነክሰኝ ይመጣ ወይንም ቀን ላይ ሰዓት የለኝም እና ይህንን ስትሬስ እንትን አደርጋለሁ የሚለውን ለሰውነቴ የሚረጨው ኬሚካል አንድ አይነት ኬሚካል ነው። ስለዚህ ቀኑ ሙሉ በውሻ እንደምንሯሯጥ ነው የምንሯሯጠው ማለት ነው። በፍርሃት ውስጥ ነን ማለት ነው ወይንም ሰዓት የለኝም የሆን ነገር በማሳደድ ላይ ነን ያለ ነው ስለዚህ ስቴት ኦፍ ማይንድ ምን ላይ ነው ያለው ምግቤ ንስ ማይወስድ በላ ምን ላይ ነኝ ያለሁት እያጣጣምኩት ነው ወይ አሁን ብዙ ጊዜም አሁን ከውፍረት ጋር ምናምን ሲመጣ ምን በላውን ምግብ ኳንቲቲውን እኒ አኘክን ወይ ዳይጀስሽን ላይ እንዴት ነው የሚለውን እናመጣዋለን አይደለም ስለዚህ የምመገበው ምግብ እያጣጣምኩት ነው ወይ እየበላሁት በደንብ አኝኪዋለሁ ወይ ዳይጀስትድ እንዲሆን በደንብ እንዲፈጭ በትክክል እየበላሁኝ ነው ወይ የሚለውን እንመለከታለን ማለት ነው። ስለዚህ ከዛ ይጀምራል። እሺ፣ እየተንቀሳቀስ ነው ቀናችን ውስጥ ያለ ነው ማይመችን ብዙ ነገሮች ይፈጠራሉ አደለ ያስ እዛ ላይ አሁን እዛ ላይ ምንድነው ምንም በዙሪያችን ላሉትና ለሚከናወኑ ነገሮች ብዙ ጊዜ በእኛ እጅ ላይ አይደሉም፣ አይደለም በእኛ ቁጥጥር ስር ያሉት ትንሽ፣ በጣም ትንሽ ነገር ነው። የዓለማችን ሁኔታ፣ ያለንበት አካባቢ ሁኔታ ምናምን በእኛ እጅ ስር አይደለም። ኮቪድ አሳይቶናል ብዙ ነገሮች። ለእነዛ ነገሮች ግን እኔ እንዴት ነው ሪአክት ማደርገው በእኔ እጅ ላይ ነው። ተናድጄ ነው ሪያክት ማደርገው ወይንስ በራሴን በፍርሃት ውስጥ አስገብቼ ነው ሪያክት ማደረገው? ኢሞሽን ምንድን ነው ለዛ ፉል ሪስፖንሲቢሊቲ ወስደው ነው። ስለዚህ ቅድም እንዳልኩት መጀመሪያ አዌርነሱ ነው የሚመጣው። መጀመሪያ መመልከት አለብኝ ያ ሰው ሲያናድደኝ ወይንም የምፈለጉት ነገር በሰዓቱ ካልተከናወነ አልተከናወነም ብዬ መናደድ፣ በሰው ላይ መናደድ ምናምን ምርጫዬ ነው ወይንም ምንድን ነው ማድረግ የምችለው? አንዳንዴ በቃ ሪያክት ወዲያውኑ ነው ትን የምናደረገውና አሁን ቅድም እንዳልሸው አንደኛው ትልቁ ነገር ትንፋሻችን ነው። ልክ ትንፋሼን ካውየሁት ስንናደድ ወይ ጭስ ሲጨንቀን ወይ ትንፋሻችን እንይዛለን። ትንፋሻችን ስንይዝ መስሎቻችንን ታየት እናደርጋለን። ያንን ነገሮችን እናመጣለን። ስለዚህ ምን ላይ ነኝ ያለሁት ብዬ ልክ ስመለከት ትንፋሽ በዛ ደረጃ ላይ ስከሆነ ሰውነቴ ታይት ከሆነ አሁን ምን ማድረግ እችላለሁ? ሰው አሁን እነዚህ ዲፕ ብሪዲንግ የምንላቸው ቴክኒኮች ወዲያውኑ ማይንዳችንን ልክ ሰውነታችንና ትንፋሻችንን አፌክት እንደሚያደርገው ከትንፋሻችን ደግሞ ማይንዳችንን አፌክት ማድረግ እንችላለን። ስለዚህ ወዲያውኑ ካወቅኩት ካላወቅኩት በዛው ነው የምቀጥለው። ስለዚህ መጀመሪያ እነሱ ካወቅኩት ግን እንዴት ነው አቀማመጤ አሁን ለምሳሌ ስባየው ያኔ ጭንቆኝ ከሆነ እንዲህ ነገር ብዬ ይሆናል የተቀመጥኩት ስለዚህ ራሴን ትብዬ ሰውነቴን ቀና አድርጌ ጀርባዬን ቀና አድርጌ መተንፈስ እጀምራለሁ እዚህ ያንን እንዲህ ብሪዚንግ እስከ ሆዴ ድረስ ነው የምተነፍሰው ደረቴ ጋር ብቻ ነው የምተነፍሰው ሙሉ መተንፈስ ከጀመርኩኝ ያንን እስከ ሆዴ ያንን በቂ ኦክስጅን ካስገባሁኝ ያለውን ካርቦን ዳይኦክሳይድ ካስወጣሁኝ ልክ እንደዚ አይነት እንትን ስገባ ሰውነቴ መረጋጋት ይጀምራል። ስለዚህ ነርቨስ ሲስተማችንን ማረጋጋት እንችላለን። አሁን እኛ ብዙ ጊዜ ስንሰራ አይናችሁን ዝጉ እንላለን። አሁን ቅድም ያልኩት ስንነሳ አይናችን ሲከፈት ብርሃን ሲገባው ማይንድ የብሬን ዌቫችንን ይቀይረዋል። እንቅልፍ ደግሞ ልክ ልንተኛ ስንል ምድር የምናደርገው አይናችንን ገልጠን አይደለም እንተኛው፣ አይናችንን እንዘጋዋለን። ልክ አይናችን ሲዘጋ ማይንዳችን ብሬናችን የሚያውቀው ምንድን ነው? ይሄ ሰው ሊተኛ ነው ብሎ ነው የሚገምተው። ስለዚህ ብሬን ዌቭን፣ ኦልሬዲ ሜላቶኒን የሚባል ኬሚካል አለ፣ እሱ ማመጀት ይጀምራል። ብሬን ዌቫችን ከዛ ቤታ ስቴት ቀስ እያለ ወደ አልፋ፣ ትህታ፣ ደልታ እያለ ወደ እንቅልፍ እንሄዳለን ማለት ነው። ምክንያቱም ወዲያው አደለም የምንተኛው ቀስ እያለን ነው። ስለዚህ ልክ አይናችንን ስንዘጋ ወዲያውን የሚገባው ይሄ ሰው ሊያርፍ ፈልጓል ነው የሚገባው። ስለዚህ ዋን ዌይ ብቻ እንትን አይደለም፣ ከዚህ ታዘን የምናደርገው ነገር ሳይሆን እኛም ደግሞ ኢንፍሉዌንስ ማድረግ እንችላለን፣ ኮንሽስ ከሆንበት ማለት ነው። አዎ። ስለዚህ እንግዲህ አሁን ያነሳናቸው ነገሮች አሉ። ትንፋሽን አነሳን፣ አስተሳሰብን አነሳን። ይሄ ሁሉ እንግዲህ ከጤና ጋር እንግዲህ መያያዙንም እኔም ያው በሂደት አድገን ብዙን በበሽ ነው የምትረጁው ከታች ይዘን ነው ስለማንመጣ። ስለዚህ አስተሳሰባችን ጤናችን ይነካዋል፣ ስሜታችን ጤናችን ይነካዋል፣ እንቅስቃሴያችን እንደዚሁ። እነዚህን ሁሉ ነገሮች ደግሞ የተወሰኑ ደግሞ ልናደርግ የምንችላቸው ነገሮች አሉ ቅድም እንዳነሳ ናቸው። ሌላ ምን እንጨምር? ጊዜ ላይ አሁን እሱ አሁን ብዙ ጊዜ ሰው አሁን ቅድም እንዳልሽው ኪሎ ለመቀነስ ጂሜጅ እሰራለሁ። እሺ ጅም ሄጄ ሰርቼ ግን ወጥቼ የምበላው ምግብ ምንድን ነው? እኔ ምግቤን እየበላው ማስበው ሀሳብ ምንድን ነው? ሁል ጊዜ በቃ እነዚህ ነገሮች ማገናኘት መጀመር አለብን። ሰውነቴን፣ ኢሞሽኔን ስሜቴን ማለት ነው፣ አስተሳሰቤ የት ጋር ነው? በቃ ሶስቱን በደንብ እያገናኘን ማየት መጀመር አለብን። እዚህ የምንመገባቸው ምግቦች ለምሳሌ አሁን ጥሩ ነው ስለተባልን ብቻ ኤኒ ታይም ኦፍ ዘ ዴይ መብላት የምንችለው ነገር አይደለም። ለምሳሌ አሁን በእኛ በአዩርቬዳ ላይ ስንመለከተው ቅድም እንዳልኩሽ ቀዝቃዛ የምንለው ነገሮች አሉ። ስለዚህ አሁን ማታ ላይ ሰላጣ ጥሩ ነው፣ ሰውነት ለመቀነስ መብላት አለብኝ እንልና ማታ ራቴን ሰላጣ ነው እምበላው እላለሁ። እነዛ ነገሮች ቀዝቃዛ ናቸው፣ የሞቀ ነገር የለውም። ሁለተኛ ጥሬ ናቸው። ስለዚህ ያንን በልቼ ወደ አልጋ ሲሄድ ሰውነት ያንን ዳይጀስት ለማድረግ ረዘም ያለ ጊዜ ነው የሚፈጅበት፣ ምክንያቱም የተቀቀለ ነገርና ጥሬ ነገር እኩል አይደለም ዳይጀስት የምናደርገው። ስለዚህ ይሄን ነገር በስንት ሰዓት ነው መብላት ያለብኝ ማወቁ ጥሩ ነው። ስለዚህ ምሳ ሰዓት ላይ ቢሆን በላው ምሳ ሰዓት ላይ ሙቅ ነው። ከዛ በኋላ ብዙ እንቅስቃሴዎች አሉኝ። ስለዚህ ሰላጣ ምሳ ሰዓት ላይ በበላ ሞር ሮ ዳየት ያልተቀቀለ ነገር ለመፍጨት ሰውነቴም ጊዜ ይኖረዋል። ማታ ላይ ደግሞ ሾርባ ነገሮች የተፈጨ ሚን ሾርባ ውስጥ ብዙ ነገር ሁሌ ጊዜ ሾርባ ሲባል ሰው ይሄ ነገር በቃ አይሆንም ምግብም አይመስለል አጠግበኛል የምንለው ነገር አለ። ግን ያ ነገር መፈጨት ይችላል። ወፍራም ሾርባዎች አሉ። አሁን እንደዚ አይነት ነገር ብንበላ ለምሳሌ እዚህ ባለንበት አካባቢ ጥሩ ነው፣ ምክንያቱም ያሞቀናል አንደኛ። ሁለተኛ ቀጭን ነው፣ ስለዚህ ዳይጀስት ለማድረግ ብዙ ሰውነቴም ኤነርጂ አይፈልግም። ቦርጭ ምናምን የምንለው ነገር ማታ ላይ ከምንበላው ነገር ብዙ ጊዜ የተያያዘ ነው። ስለዚህ ይረዳኛል ማለት ነው። ሌላው ደግሞ ዳይጀሽን ነው። በቃ ዳይጀሽናችንን በጣም አንመለከትም እኛ። ምግብ እንዴት ነው የምንፈጨው? ቅድም እንዳልኩሽ ብዙ ጊዜ በስትሬስ ሲትዌሽን ላይ ስንሆን ሰውነታችን የመፍጨት ሞድ ላይ አይደለም። ስለዚህ ምግባችንን በትክክል አንፈጭም ማለት ነው። እንሌስ በፓራሲፐቲቲክ ነርቭ ሲስተም ውስጥ ስንገባ ነው መፍጨት የምንጀምረው፣ ሰውነታችን ያኔ ነው መፍጨት የሚጀምረው። ስለዚህ ብዙ ጊዜ ስናይ ስትሬስ ያለበት ሰው ሰውነት ይጨምራል ምናምን። እኔ ኮ ምንም አልበላም ግን ሰውነት ይጨምራል የሚሉ ሰዎች አሉ። ሰው ከምን ጋር የተያዘ ነው? ምክንያቱም እነዚህን ሆርሞኖች አስተሳሰባ ማታም ስንተኛ ያንን ነገር እያሰብን ነው ምንተኛው። ስለዚህ ምግባችንን በትክክል አንፈጭም እና ከሰባ ፐርሰንት በላይ ሰውነታችን ውስጥ የሚመጡት በሽታዎች ከምግባችንን በትክክል ካለመፍጨት የሚነሱ ነገሮች ናቸው። ስለዚህ ምግባችን በደንብ ዳይጀስትድ አይሆንም። ብዙ ሰው ድርቀት ያጠቃኛል ይላል። በደንብ ኮንስቲፔትድ ነን ስለዚህ አይወገድም ማለት ነው ቆሻሻው ከሰውነታችን ውስጥ። ስለዚህ ያ ቆሻሻ ምን ይሆናል? ወደ ብለድ ስትሪማችን ተመልሶ ይገባል፣ ሌላም ሌላም ነገር ይዞ ይመጣል ማለት ነው። ስለዚህ አንድ እኛ ሁለንተናዊ ፍጥሮቶች ስለሆንን የምናደርጋቸውን ነገሮች እንደዚህ መመልከት አለብን። እዚህ የምንበላው ምግብ በስንት ሰዓት፣ ምን አይነት ምግብ በላሁኝ፣ በምን አይነት ስቴት ኦፍ ማይንድ ውስጥ ሆኜ በላሁኝ እንዴት ነው መመገበው ያለሁት ሰው እሱን ሁሉ ሁል ጊዜ መመልከት አለብ እና ብዙ ጊዜ ደግሞ ጊዜያችንን ሰጠን ቀስ ብለን እያጣጣምን ከበላን ብዙም አንበላም። ምክንያቱም እዚህ ጋር አዌር ነን እና እዚህ ጋር ነን ያለ ነው። ሌላ ቦታ ላይ አይደለንም። ቤታችን የምንሰራ ከሆነ እናቀዋለን የምንጠቀመውን ኢንግሪዲየንቶች እናቀዋቸዋለን። ስለዚህ እሱ በስንት ሰዓት ደግሞ ምንድን ነው የምበላው ሰዓቱን ወይ ቀኑንም እኮ ሰዓት ማየት ያስፈልገናል። እድሜያችንን ማየት ያስፈልገናል። ምክንያቱም በወጣትነት እድሜ ሰዓቱ በጣም ኦን ነው፣ ቶሎ ዳይጀስት ማድረግ ይችላል ሜታቦሊዝም ሀይ ነው። እድሜ ደግሞ እየጨመረ በመጣ ቁጥር እኛ ወደ አየር ወደሚለው ኤሌመንት እየመጣ እንመጣለን እንላለን ስለዚህ አየር ደግሞ ላይት ነው፣ ደረቅ ነው። ስለዚህ ዳይጀስት ማድረግ መፍጨት ሜታቦሊዝማችን እየቀነሰ እየቀነሰ ነው የሚመጣው፣ እና እሱን ደግሞ በሌላ ነገሮች ኤድ ማድረግ ያስፈልገናል። እዚህ ሁሌ በፊት እንደምበላው ዝም ብዬ መብላት አልችልም። ስለዚህ እድሜ በተቀየረ ቁጥር አበላሌንም ሁሉን ነገሮችን እየቀየርኩ መምጣት ይኖርብኛል። ለዚህ ነው ማስተዋል የሚለው ነገር አዌርነስ የሚለው ነገር ትልቅ ነገር እንደሆነ በፊት የሚስማሙኝ ምግቦች አሁን ላይስማሙኝ ስማሙ ይችላሉ። አይ በፊት እኮ ምንም አይለኝም እያልኩ ብበላ አሁን የማይስማማኝ ከሆነ ለምንድን ነው የማይስማማኝ? እንዴት ብቀይረው ጥሩ ነው የሚለውንም መመልከት አለብን። ግን በቃ እነዚህን ነገሮች ቤዚክ ኖሌጅ ካለን ጠዋት ስነሳ እንዴት ተነሳው፣ እንዴት በላው፣ ምንድን ነው ጠዋት ላይ ማድረግ ያለብኝ፣ እንዴት የበላውትን ማስወገድ አለብኝ፣ ምሳ ሰዓት ላይ ማታ ላይ በጊዜ መብላትን የአርፍዶ አለመብላት ከቱም ጊዜ መስጠት አለብን፣ አለም በደንብ ዳይጀስት እንድናደርግ። ማታ ደግሞ ስተኛስ እንዴት በምንድን ነው ምተኛው? ጧት እንተንት ያደረግኩትን ነገር እንደዚህ ሆናለው ብዬ ያልኩትን ነገር ሆኛለሁ ወይ? ጀጅመንት ውስጥ ለመግባት ሳይሆን አሁን ብዙ ጊዜኛ ደግሞ ራሳችን ላይ እንትን ኃይለኛ ነን፣ ይህን አደርጋለሁ ብዬ ይህን ሳላደርግ ምናምን እዛ ውስጥ ለመግባት ሳይሆን ዛሬ ያላደረግኩትም ነገ ደግሞ ስ አናዘር ዴይ አዲስ ህይወት ደግሞ አዲስ ቻንስ ሰጠኛለች። ነገ ደግሞ አዲስ ነገር ለማድረግ ያንን ለማሟላት ደግሞ አናዘር ቻንስ ይኖረኛል። ሶ ያንንም ለማየት ነገውንም ደግሞ ይኖ በዛ እንትን ለመቀበል በዛ ሀሳቤ ለመቀበል ይረዳናል። ሶ እነዚህን ነገሮች ማድረጉ ጥሩ ይመስለኛል። እንቅልፍን እኔ ያ እሺ ቅድም እንዳልኩሽ አሁን ስንተኛ ምንድን ነው የሚካሄደው ሰውነታችን ውስጥ የሚለውን ማየት ያለብን። ስንተኛ አይኔን ስጨፍን ብሬን ዌቭ እንዴት እያለ ወደ እንቅልፍ ወደ ዴልታ ውስጥ ይገባል፣ ስነሳ እንዴት ብሎ ይነሳል የሚለውን ማየት ያስፈልጋል። አሁን ምግብ አርፍደን የምንበላ ከሆነ ለመፍጨት ምን ለማለት ሰውነታችን ኤነርጂ ያስፈልገዋል። ስለዚህ ጥሩ እንቅልፍ ላንተኛ እንችላለን አይደለም በተለይ ከባድ ነገር በልተን በልቼ በቃ እንቅልፍ መተኛት አልቻልኩኝም። ስለዚህ የምንበላው ምግብ አንደኛ እንትን ነው፣ ሁለተኛው ደግሞ ወደ አልጋ ከመሄዴ በፊት ምን ምንድን ነው ሀሳቤ ውስጥ ያለው። በአሁን ጊዜ ብዙ ጊዜ ዜና ወይ አዳምጠን እንተኛለን፣ ወይ ስልካችን ላይ እያየን እንተኛለን። ያ ነገር ሀሳቤ ውስጥ ምን አይነት እዚት ፖዚቲቭ ነገር ነው የሚከተው ወይንስ ፍርሃት ነው የሚንቀቀው ወይንስ ነገ ደግሞ ምን ሊሆን ነው ነው የሚለው። እዚህ የአልጋ ለመሄድም ሩቲን ያስፈልገዋል። ልክ ጠዋት ተነስተን እንትን እንደምንለው ክሬት እንደምናደረገው ወደ አልጋም ስንሄድ ያ ነገር ያስፈልገዋል። ብዙ ጊዜ ምስጋና እንለዋለን፣ ግራቲቲዩድ ስለዚህ ለምስጋና ጊዜ መስጠት ጥሩ ይመስለኛል። ሁል ጊዜ ያለንን ነገር ማየትና ማመስገን አናደርገውም። የጣቴ አሁንቺ ትንሽ ጣቴ ዝም ብላ በቃ ያለች ግን አንድ ቁስል ቢኖረን እዚህ ላይ እንዴት እንደሚረብሸናል። ትማረጋቃቴን በቃ እዚች ጋር የእግራችን ትንሿ ጣት አንድ ነገር ብትሆን በእግሬ ለመሄድ በጣም ችግር ነው የሚሆነው። ስለዚህ ዛሬ ያለኝን ምንድነው ግሬትፉል የሆንኩት? ፊዚክል ሰውነቴን በተመለከተ ይሄኛውን ፊዚካል ጤንነቴን በተመለከተ ያለኝስ ነገሮች፣ ጓደኞቼ፣ ቤተሰቦቼ ጥሩ ነገር ምንድን ነው ዛሬ ሀፕን ያደረገው ያላደረገውስ ነገር፣ እሱን ብዙ ጊዜ እንመለከተውም አይደለም። ዛሬ አደጋ ላይ አልነበርኩኝም፣ ዛሬ አልወደኩኝም፣ ወይንም ልጆቼ እንዴት ናቸው ነው ያንን ሶሻል አስፔክታችንን መመልከት ለቀኑ ያንን ምስጋና መስጠት እና ማየት ጥሩ ይመስለኛል። በዛ ስቴት ኦፍ ማይንድ ውስጥ ገብተን ትንፋሻችንን እየተመለከትን ያንን ዲፕ ብሪዲንግ ቅድም እንዳልነው እስከ ሆዳችን ተንፍሰን ልክ እዛ ትንፋስ አስተነፋፈስ ውስጥ ስንገባ እና አይናችንን ስንዘጋ ሰውነታችን ኦልሬዲ እየገባው ይመጣል። ኦኬ ያንን ኬሚካል ማመንጨት ይጀምራል። አለበለዚያ እኮ ዝም ብሎ ሜላቶኒን አያመነጭም፣ እንቅልፍ መተኛትም አንችልም። እና ብዙ ሰዎች አሁን እንቅልፍ እጦት አለብኝና ሜላቶኒንን እንደ ሰፕሊመንት ይወስዳሉ ሰው ምክንያቱም ሰውነታችን ማመንጨት ስለማይችል፣ ምክንያቱም አልገባውማ። ይሄ ሰው ሊያርፍ ነው የሚለው ነገር ካልገባው ማይንዳችን ታዲያ እንዴት በቃ ዝም ብሎ በትዕዛዝ አይደለም። ይሄ ግን ይህን ስንቀያይረው ፊዚካላችንን፣ አስተነፋፈሳችንን ዘና ስናረገው መስሎቻችንን ሪላክስ ስናደርግ ን ይገባዋል። ኦኬ ይሄ ሰው እየደከመው ነው ማለት ነው፣ እዚህ ይህን ነገር ማመንጨት ልጀምር፣ ማረፍ ይፈልጋል። እዚህ ያን ኬሚካል ሲመነጭ በግድ ተኛለሁኝ። ስለዚህ ይሄንን ከተረዳን ን እንቅልፍም ችግር አይኖረንም። አሁን ብዙ ጊዜ እንቅልፍ የሚያስቸግራቸው ሰዎች ይነሱና በቀለሊትም ላይ እንቅልፍ እኮ አስቸገረኝም ቢያለኝ ያንን እኮ ስናስብ ማይንዳችን በፍጹም የእንቅልፍ ሆርሞን አይለቅም፣ ብሬናችን ማለት ነው። ስለዚህ ካልለቀቀ ደግሞ ሰውነታችንም ሊደግሞና ሊተኛ አይችልም። ስለዚህ ሙሉነታችንን መገንዘብ መጀመር አለብን። ትልቁ ነገር እዛ ላይ ነው። ሰላም፣ እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል፣ በሀገርም ውስጥ ከሀገርም ውጪ። አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁ ቤተሰቡ ነው።